ጌታ ጌታዬ ብቻውን ነው የሞተው። ያላዳት ርዳት ነው የሞተው። አህያ ውርንጭላቱ ሁሉኝ ነው ያለው። በፓትሮን አልታጀበ የሙዚቃ ኦኬስትራ ድግስ አልጠራ፣ ፖሊስ የለም። ሰላም ሰላም ወገኖቼ እንዴት ናችሁ? ኢትዮጵያውያን ኤርትራውያን ለታችሁ፣ ፀገነት ነኝ። ዛሬ በእርግጥ በዚህ በህማማት ሳምንት ጌታ ኢየሱስ ክርስቶስ ያሳለፈውን አንዳንድ ነገሮች ማንሳት ፈልጌ ነው። አሁን እኛ ካለንበት ዘመን አንጻር እና ከምናየው ከምንሰማው አንጻር ይሄ ወቅት ምንድን ነው? ምንድን ነው መረዳት ያለብን? ምንድን ነው? እንዴትስ ነው ማሳለፍ ያለብን ይህን ሳምንት? እንግዲህ ጌታ ኢየሱስ ክርስቶስ ይሄ ሳምንት ለእሱ ጭንቅ ነው፣ ለእሱ መከራ ነው። ጌታ ኢየሱስ ክርስቶስ የከፈለው መከራ የከፈለው ጭንቅ ለእኔና ለእናንተ ያደረገው ነገር በቃላትም የሚገለጽ አይደለም። እና አሁን በዚህ ወቅት እሱን እያሰብን እኛም ራሳችን ቆም ብለን ከእግዚአብሔር ሐሳብ ጋር ለመሄድ ትትናውን ዝቅታውን የክርስቶስ ኢየሱስን ውለታውን ፍቅሩን፣ ምሕረቱን እያሰብን ራሳችንን የምንለውጥበት ራሳችንን የምናዳምጥበት ሰዓት ነው ብዬ ነው ማምነውና እስቲ ጌታ ኢየሱስ ካሳለፈው ነገር ጥቂቱን ልበላችሁ። በቃ ይሄ ነው ዛሬ ልቤ ውስጥ የሞላው። ይህን ሳምንት በሙሉ ስለ ጌታ ኢየሱስ ክርስቶስ ለእኔና ለእናንተ ሲል መከራ የከፈለው የተሰቃየው፣ ማንም ያላገዘው፣ ማንም ያልደገፈው ብቻውን የሞተ ብቻውን የተሰቃየ ጌታ የሱስ ክርስቶስ ነውና እስቲ እሱን አንዳንድ ነገር እንበል ብዬ ነው ዛሬ ወደፊታችሁ የቀረብኩት። ጌታ የተባረከ ይሁን። መልእክቴ የምጀምረው በዚህ በዮሐንስ አስራ ሦስት አስራ ስድስት ላይ እውነት እውነት እላችኋለሁ ባሪያ ከጌታው አይበልጥም፣ መልእክተኛም ከላኪው አይበልጥም ይህን ብታውቁ ብታደርጉትም ብፁዓን ናችሁ ይላል። ዛሬ እኔና እናንተ የምናየው ነገር ከኢየሱስ ክርስቶስ የበለጠ ኢየሱስ ክርስቶስ አይደለም። እኳ አሁን የሚታየው ከኢየሱስ ክርስቶስ ይልቅ ክርስቶስን የሚያገለግሉ ሰዎች በልጠው ይታያሉ። በጣም የሚገርመው ነገር ነው ምላችሁ እና በዚሁ በዮሐንስ 13 18 ላይ ደግሞ ስለ ሁላችሁም አልናገርም፣ እኔ ግን የመረጥኳቸውን አውቃለሁ። ነገር ግን መጽሐፍ እንጀራዬን የሚበላ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነው ይላል ጌታ ኢየሱስ ክርስቶስ በጣም ልዩ የሚያረገው ነገር ምንድን ነው? አንደኛ ለጠላቶቹ መሞቱ፣ ሁለተኛ ሞቱን እያወቀ መሞቱ። ሞቱን እያወቀ ነው የሞተው። አስቡት እንግዲህ ማንም ሰው በምድር ላይ ነገ ትሞታለ ተብሎ የሞቱን ቀን ሚያቅ ሰው የለም። ሐኪሞች እንኳን የሰጡት ግምት ነው እንጂ ኤግዛክትሊ መቼ ምን ቀን እንደምንሞት አናቅ። ጌታ ኢየሱስ ክርስቶስ የሞተው ሞት ግን በጣም የሚለየው ምንድን ነው ካላቸው፣ አንደኛ ለጠላቶቹ ነው የሞተው፣ ሁለተኛ ያለ ኃጢአቱ ነው የሞተው፣ ሶስተኛ ተገርፎ ተቀጥቅጦ ዝም ብሎ ተተኩሶበት የሞተበት አይደለም የሞተው ተንገላቶ ተሰቃይቶ ነው የሞተው ሞቱ ከባድ ነበር የጌታ ኢየሱስ ክርስቶስ ለማን ለእኔና ለእናንተ ይህንን እንዴት ነው ማናስበው ታዲያ በክርስቶስ ያመንን እኛ ሁላችን ደቀ መዝሙር ነን መምሰል ያለብንም ክርስቶስን ነው የምንከተለው የምንታዘዘው ኢየሱስን ነው ደቀ መዝሙር ከመምሩ አይበልጥም ይላል ዛሬ ግን እኛ እንበልጣለን የሚሉ ሰዎች አሉ በዚህ በሉቃስ ስድስት አርባ ላይ እንዳልኳቸው ደቀ መዝሙር ከመምህሩ አይበልጥም የሚለው ቃል ያለው እዛ ውስጥ ነው። ጌታ ኢየሱስ ክርስቶስ ያላየነውን አብ ያሳየን እንደ ሰው ሆኖ ወደ ምድር መጥቶ ከኃጢአት በቀር ሁሉን ሆኖ ሰርቶ አሳይቶ የህይወታችንን መመሪያ ትቶልን ወደ አባቱ ሄደዋል። መመሪያ ተቀምጦልናል ማለት ነው። የዘመናት የእግዚአብሔር ነገር አይቀየርም፣ አይለወጥም። ከትውልድ ትውልድ አሰራሩ አደራረጉ አንድ ነው። ቃሉ ዘላለማዊ አንዳንዶቹ ግን ፋሽን አለው ይላሉ። በእኛ ዘመን እያሉ የሚያወሩት ነገር አለ። በአንተ ዘመን ምንም የሚቀየር ነገር የለም። በእኛ ዘመን የሚባል ነገር የለም። እሱ ለሱሪ ለጫማ ለአፍሮ ነው ለጸጉር ስታይል ነው እንጂ የእግዚአብሔር ቃል አምልኮ አይቀየርም። ስብከቱ አይቀየርም። እንዴት እንደ መረዳቱ ቃሉ አይቀየርም። መንፈስ አይቀየርም። የእግዚአብሔር ነገር ፋሽን የለውም። አሁን የኛ ዘመን ዳንስ ነውና ልንደንስበት አይባልም። እንደዚህ እንደ ዘመኑ ልጅ ከሆነማ በቃ ተበላሸን እኮ። እንደ ዘመን የለውም። የኔ ጌታ አይቀየርም፣ አይለወጥም። ክርስቶስን የሚመስል ማለት እንጂ ካስተማረንና ከተጻፈልን ውጪ የሚሰብክ የሚተነብይ፣ የሚያመልክ እንደ ዓለም የሚለዋወጥ አይደለም። እኛ ከዓለም አይደለንም። አለምን ልንመስል አልተጠራን የዘንድሮ ቤተ ክርስቲያን የምትመስለው አለምን ነው የዘንድሮ አገልጋዮች የሚመስሉት አለምን ነው አካሄዳቸው አረማመዳቸው ሴሌብሪቲ አይመስሉም ሴሌብሪቲ በቃ መጡ መጡ ቀይ ነጭ ቀይ ቀይ ምጣፍ ተነጥፎላቸው ማለት ነው ልክ ከዓለም ኮፒ የተደረገ እሱን አሁን ያጠፋል ስለዚህ እስቲ የኢየሱስ ክርስቶስን የዚህ ሰሞን ተግባር እንየው እስቲ ኢየሱስ ኢየሱስ በዚህ ሳምንት ምን እንደሆነ እንየው እስቲ። ከኛ ተግባር አሁን እየሆነ ካለው ጋር እናስተያየ ውስጥ የሰማይና የምድር ርቀት አለው። ኢየሱስ ንጉሥ ሆነ ሳለ ኢየሱስ ያደረገው በዚህ ሳምንት ያደረገውና አሁን እየተደረገ ያለው የሚወዳደር ነገር አይደለም። ግን እንየ ውስጥ ለማንኛው፣ በዚህም በማቴዎስ ወንጌል ምዕራፍ 16 ከቁጥር 24 እስከ 26 እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ዛሬ ሩጫው እኮ ለዓለም ለማትረፍ ነው፣ ለነፍስ አይደለም። ለስጋ ነው እየሮጥን ያለ ነው፣ ለሚታየው ነገር ነው እየሮጥን ያለ ነው። ስለዚህ መስቀሉን ተሸክሞ ይላል። ዛሬ እኔና እናንተ መስቀል ተሸክመናል ወይ? የትኛውን መስቀል ተሸከምን? የትኛውን መከራ ከፈልን? አልጋ ባልጋ እኳን የዘንድሮ ክርስትና አልጋ ባልጋ። በዛ በጠባቡ በር የሚገባ የለም፣ በሰፊው ነው። በቃ ግርግሩ ውስጥ ገብተናል እኮ። በሰፊው መንገድ እየሄድን ነው፣ ብዙዎች በሚሄዱበት። በጠባቡ ጥቂቶች በሚሄዱበት አይደለንም እኛ ያለ ነው ያ ነው ልዩነቱ። ጌታ የሱስ ክርስቶስ እንግዲህ እንደምታውቁት አርባ ቀንና አርባ ሌሊት ጾመ። ከዛ በኋላ በምድረ በዳ በዳቢሎስ ተፈተነ። በእኛ ዘመን የኢየሱስን ጾም የሚጾም የለም። በነገራችሁ ላይ አርባ ቀን አርባ ሌሊት ይባላል እንጂ የክርስቶስ ኢየሱስ ትክክለኛ ጾም አይደለም። ማናችንም አንጾም ምሱን እሱ ከእህልና ከውሃ እርቆ አርባ ሌሊት አርባ ቀን የጾመ እንደዚህ ጠዋት ቀን እስከ ግማሽ ሰዓት ጾሞ ከሰዓት በኋላ የተገኘውን በልቶ አደለም አደለም። የኢየሱስ ጾም የተለየ ነው። ሙሉን አርባ ቀንና አርባ ሌሊት እንቁላል ተወ፣ ስጋ ተወ የሚል ነገር የለም። ይሄ ቀልድ ነው ወገኖቼ። እንቁላል ተወ፣ ስጋ ተወ የሚባል ነገር የለም። መጾም መጾም ነው፣ ራስን አድክሞ ነው። ከዛስ ብትሉኝ በአንጾም እንኳ የጌታን የስደት ወቅት በማሰብ ራሳችንን ዝቅ አድርገን በጸሎት ልንቆይ በተገባን ነበር ኢየሱስ ክርስቶስ ብዙ አስተማረ ብዙ ፈወሰ ደቀ መዛሙርቱን ጠራ ወደ ኢየሩሳሌም ለመግባት ሲቃረቡ ደቀ መዛሙርቱን አዘዛቸው ይላል ቁጥር ሁለት ላይ ምን አለ ብትሉኝ እንዲህም አላቸው በፊታችሁ ወዳለችው መንደር ሂዱ በዚያን ጊዜም የታሰረች አያ ውርንጨ ከእርሷ ጋር ታገኛላችሁ ፈታችሁ አምጡልኝ አለ አስቡት እንግዲህ ኢየሱስ ክርስቶስ የነገስታት ንጉስ የጌቶቹ ጌታ ሆኖ ከትሕትናው ብዛት ዝቅ ከማለቱ ብዛት ከተማ ወደ ኢየሩሳሌም ከተማ ሊታረድ ያውም የታረደው በግ ኢየሱስ ሊታረድ ሊገባ ሲል አህያ ውርንጭላጡልኝ ነው ያለው። በፓትሮን አልታጀበ። የሙዚቃ ኦኬስትራ ድግስ አልጠራ። ፖሊስ የለም ወታደር የለም። የከተማ መሪ ትልልቆቹ አልተጠሩም። ሰርቶ ነው ያሳየን ጌታዬ። ስሙኝማ ለመታረድ መሥዋዕት ለመሆን ወደ ኢየሩሳሌም ሲገባ ለከተማ አስተዳደር አልተነገረም። የኦርኬስትራ መዝሙር ድምፅ አልተሰማም። ከበሮ አልተደለቀም። ፖሊስና ወታደር ጥበቃ አሰማሩልኝ አላለ። እንግዲያው እንደ ኢየሱስ የሚያሳድዷችሁ ነበሩ። ኢየሱስ አልተሳደደም። ኢየሱስን የሚቃወመው ቁጥር ስፍር አለው እንዴ? ግን ጥበቃ አቁሙልኝ አላለም። ህዝቡ የሚጠበቅ አላለም። ስሙኝ እኔ ነኝ አላለም። ከትትናው ብዛት እኔ ነኝ የንጉሶች ንጉሥ እንኳን አላለም። ዝምን ያለው ዝምታ መልስ ነው። ሲጠይቁት ዝም አለ። እንደ ሸላቶች እንደ በግ በሸላቶች ፊት እንደምትቆም ዝም አለ፣ አፉን አልከፈተም። የኔ ጌታ ለመታረድ እንደ በግ እንኳ ሲቀርብ አልተከራከረም። ደም ግባት የለውም፣ ውበት የለውም፣ ሲያዩት አያምርም። ሱፍ ዘንጦ አይደለም የታየው የኔ ጌታ። በጣም ያሳፍር ነገር እኮ ነው። የጌታን ምኑን ከምኑ እናገናኘዋለን? እናተ ንጉሳችሁን ኔ ብሎ ራሱን አላደረገም ይልቁንም ራሱን አዋረደ። ዛሬ በምድር የራሳችሁን ከፍ ከፍ ያደረጋችሁ ከበሮ እያስደለቃችሁ እንደ አለማዊ ሙሽራ ታጅባችሁ በመኪናው ጣራ ላይ ብቅ የምትሉ ኧረ ሸም ነው ወንድም አለ፣ ሸም ነው ወንድም አለ። ልክ እንደ አለማዊ ሙሽራ በመኪና ጣሪያ ላይ ብቅ ብለው ይላሉ፣ ፈውስ እሱ ነው እንዴ? ምድሪቷ እኮ ተበጥብጣለች። ምድሪቷ እኮ መፍትሄ ትፈልጋለች። የትኛው መፍትሄ መጣ? በኔና በእናንተ ዘመን የትኛችው ምድሪቷ ተፈወሰች? ጨዋምጡልኝ ብሎ አይደለም ኤልሳ ያችን ምድር የባረከው። ይኸው ምድሪቷ ትናወጣለች ትናወጣለች አልኳቸው። እነሱ ይጎማለሉብናል። በየከተማው እየሄዱ ከበሮ ያስደልቃሉ። የሚሰብኩትን እንኳን የሚናገሩትን እንኳን አያውቁም። ዘመን ዘመን የማይጠብቅ ትውልድን የማያንጽ አሁን እያየን ያለ ነው። ስሙኝማ በማቴዎስ 20 26 ላይ ምን ይላል ብትሉኝ፣ እናንተስ እንዲህ አይደለም፤ ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን ይላል። ታላቅ ሊሆን የሚወድ አገልጋይ ይሁን። ጌታ ኢየሱስ ክርስቶስ ነው የተናገረው። ከዛ ጌታ ኢየሱስ ክርስቶስ በአህያ ገባ ኢየሩሳሌም፣ በአህያ ተጭኖ ገባ። አስባችሁታል። ከዛ በኋላ ለጽዮን ልጅ እንሆ ንጉስሽ የዋ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫላይቱ ተቀምጦ ወደ አንቺ ይመጣል በሏት አለ። ማቴዎስ 21 4 እስከ 5 ትንቢቱ ሊፈጸም እነሆ ንጉሱሽ የዋ ሆኖ ባህያ ላይ ተቀምጦ አይገርማችሁም? ህዝቡም የዘንባባ ዝንጣፍ ይዞም ወጣ፣ ልብሳቸውንም በመንገድ ላይ ያነጠፉ፣ ሲከተሉትም ሆሳና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳና ለአርያም እያሉ ጮሁ ይላል እኔ ምለው እናንተ እናንተ በሰልፍ ታጅባችሁ የምትሄዱት አሁንማ በቀስም መጥራት ራሱ ይከብዳል ያለበት ግን ይህን ይስማለን ብዙ ስለሆኑ ማለት ነው እናንተ እያሳጀባችሁ በየከተማው ከበሮ እያስደለቃችሁ ትውልዱን የመስማት የሌለበትን ከክርስቶስ ያረቃችሁ እናንተ ስሙኝ የክርስቶስ ኢየሱስ አካሄድ ይሄ ነው የሁሉ ወጣት የተሰበሰበው። አድጌ እንደ ነብዩ ሆኜ ነው አድጌ እንደ ነብዩ ሱፍ ለብሼ ነው እንጂ ክርስቶስን፣ አሁን ስለ ክርስቶስ ፍቅር እንዲይዘው ስለ ክርስቶስ አይሰበክም። ከነብዩ ጋር ፍቅር እንዲይዘው ነው የሚሰበከው። ነብዩ እንደ መልአክ እንዲታይ ነው የሚሰበከው፣ ክርስቶስን አይደለም ያ ህዝብ እያየ ያለው። ወገኖቼ፣ እዚህ ላይ ነው በጣም ትውልድ እየጠፋ ያለው። በጣም ያሳዝን ነገር ኢየሱስን፣ የምትወክል ደግሞ የሚመጣውን ንጉስ አያውቅም እኮ፣ የሞተለትን ኢየሱስን አያውቅም። የትውልድ ሲመጣው ማነው ነው ንጉስ ቢሉ ነቢዩን ይጠራሉ። ስሙን ስሙኝ! ምን ሀሎ ሀሎ፣ እኔና እናንተ ጌታ ኢየሱስ ይመጣል ብለን ማራናታ ብለን መጠበቅ ሲገባል፣ ዛሬ ግን በየከተማው ምንድን ነው ቢባሉ ነቢዩ ይመጣል ይባልና ድግስ ይደገሳል፣ ወታደር ይዘጋጃል። ይህ ነው የተያዘው። ደግሞ ብሶብናል። ቀጥሏል እኮ ቀጥሏል እኮ። የቆመ መሰላችሁ? ሌሎቹም ይህንን እያዩ ማንን ማን ተፈርቶ፣ ዘንድሮ ማን ተፈርቶ። አሁን ግን ጌታ ኢየሱስ ይመጣል፣ ኢየሱስ ይመጣል፣ ጊዜው ደርሷል። እውነተኛው ክርስቶስ ይመጣል። ይህ ህዝብ ግን ከኢየሱስ ክርስቶስ ጋር ምንም አይነት ሪሌሽንሽፕ የለው ልኔ እኮ ኢየሱስ ክርስቶስ ቢመጣ ምን ሊኮን ነው? ምን ሊኮን ነው? ማንን ወክላችሁ ነው ይህን ሁሉ ይህን ሁሉ ግርግር፣ ይህን ሁሉ አቀባበል፣ ይህን ሁሉ ክብር የምትወስዱት ማንን ወክላችሁ ነው? ይህ እኮ የክርስቶስ ክብር ነው። መታየት ያለበት እኮ ክርስቶስ ነው፣ እናንተ አይደላችሁም። እኛ ዝቅ ልንል እሱ ከፍ ሊል ይገባል። ለምን ታርዷልና። ይህ ህዝብ እኮ የሚመጣውን ንጉሥ ስለማያውቅ፣ የማነስ ሲሉት የሚጠራው የፓስተሩንና የነብዩን ስም ነው። አይገርማችሁ እኔ ከሌነኝ ይለ የአጵሎስ የጳውሎስ ፣ ስለዚህ በስሜ ሐሰተኞች ይመጣሉ ያለው ትንቢት ተፈጸመ ማለት ነው። ቃሉ ተፈጸመ ነው ብዬ ነው ማስበው። ኢየሱስ የተሰቃየው የተገረፈው፣ የደማው፣ የተሰቀለው፣ የተጨነቀው ብቻውን ነው ወገኖች። እኔ በየጊዜው ይህን ፓርት ሳነበው በጣም ነው ማለቅ ሰው። ለምን ብትሉኝ ሞትን መሞትን እያወቁ መሞት። ቀጠሮ የተያዘለት ሞት ነው የኢየሱስ ክርስቶስ ሞት ቀጠሮ የተያዘለት ሞት እኮ ነው የኢየሱስ ክርስቶስ ሞት። እንደሚሞት እኮ ያውቀዋል። ወግረው እንደሚገሉት እኮ ያቀዋል። በጨካኞች እጅ እንደሚገደል እኮ ያቀዋል። ሰው ታሞ እኮ አስታሞት እኮ አይደለም የሞተው ኢየሱስ ክርስቶስ አደጋም እኮ አይደለም። ወዲያው ጸጣላል አላለም እኮ። ተሰቃይቶ ተገርፎ እኮ ነው የሞተው። ሰውነቱ ተተልትሮ እኮ ነው የሞተው። የደም ላብ እያበላበው እኮ ነው የሞተው ኢየሱስ ክርስቶስ። እንዴት ከባድ ይሆን? ማንስ ሊያውቀው ይችላል? ከእሱ በቀር ለምን እንደዚህ አይነት ሞት ሞተ? የለም አንዱ ስለ ሁሉ ሞተ። ስለ እኔና ስለ እናንተ ሞተ። ለዓለም፣ ለኃጢአተኞቹ፣ ለእኔና ለእናንተ ሞተ። ተናቀ፣ ተተፋበት፣ ተዘበተበት። እሱ ግን ዝም አለ። ዝም አለ ወገኖቼ በተለይም በዚህ ሳምንት ተላልፎ ከመሰጠቱ በፊት ያሳለፋቸው ቀናቶች የስቃይ ነበሩ። አይዞ የሚለው ሰው አልነበረም አጠገቡ። አብሮት የከረሙት ደቀ መዛሙርት እንኳን ምንም አልረዱትም። ብቻ ተጨነቀ፣ ተንቆራጠጠ ወገኖቼ ሸንቆራጠ ጠበቃ የሚሆነው ጠፋው። በዚህ በማቴዎስ ወንጌል ሃያ ስድስት ከሠላሳ ስድስት ጀምሮ በዚያን ጊዜ ኢየሱስ ከእነርሱ ጋር ቤተሰማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱ ወደዚያ ሄጄ ጸልዬ ሳለ በዚህ ተቀመጡ አላቸው። ደግሞ በጣም የሚገርማችሁ ነገር በዚህ ሁሉ ስቃይ ውስጥ ስለ ስለ ደቀ መዛሙርቱ ይጨነቅ ነበር ለምን አብረውት እንድ መከራንት እንዳይሉ በቃ በጣም እንዲታወቅበት እንኳን አይፈልግም ነበር ከዛ ጴጥሮስን ሁለቱን የዘብዴዎስ ልጆች ወስዶ ሊያዝን ሊተክዝም ጀመር ለምን ሰዓቱ ደረሰ የሚወገርበት ሰዓት ደረሰ። ተላልፎ የሚሰጥበት ሰዓት ደረሰ። ያውም አብሮ ከበላው ሰው በይሁዳ ነው ተላልፎ የተሰጠው። የእኔ ጌታ ግን ከዝቅታው ብዛት የይሁዳን እግር አጥቧል። እያወቀ እኔ የምስመው እሱ ነው ብሎ ይሁዳ ምልክት ሲያሰጠው እየሳመው እንኳን ምታ ያለው አቤት ትትና አቤት የኢየሱስ ትትና ሰሙኝማ። 38 ላይ ማቴዎስ ምዕራፍ 26 38 ላይ ምን አለ መስላችሁ? ነፍሴ እስከሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከኔ ጋርም ትጉ አላቸው። ከዛ ጥቂት ወደፊት እልፍ ብሎ በፊት ወደቀና ሲጸልይ አባቴ አባቴ ብቻ ልን ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድሁን እንጂ እኔ እንደምወድ አይሁን አለ። አስባችሁታል? ምንም በእኔና በእናተ አቅም የምናስበው ነገር አይደለም። ይሄ ለምን በቃ ትንሽ ነገር እንኳን ስለት ሲወጋን ትንሽ ነገር እንኳ ሲያመን እንዴት ነው የምንጨነቀው? አይደለም ሞትን ያህል ነገር ይሄ በእኔና በእናንተ በሰው አይምሮ የሚለካ ነገር አይደለም። እሱ ግን ሰው ሆኖ መጥቶ አደረገው፣ ታዘዘ፣ የአባቱን ቃል ፈጸመ። ከዛ አርባ ላይ ምን ይላል ወደ ደቀ መዛሙርቱ ተኝተውም አገኛቸው። እናንተ እነሱ ተኝተዋል፣ ጌታ ይሰቃያል። እኔና እናንተ ተኝተናል፣ ጌታ ይሰቃያል። እኔና እናንተ እኔና እናንተ ዓለም ውስጥ ነው ያለነው፣ በዝነጣ ላይ ያለነው፣ በምቾት ነው ያለነው። መስቀሉንም አልተሸከምንም። የመከራውን አንድ ፐርሰንት እንኳን አልከፈንም። እነ ጳውሎስ እነ ጴጥሮስ ናቸው መከራውን የከፈሉት። እኛ ምናችን ተነካ? እናንተ ምናችን ተነካ? በዓለም ውስጥ እኮ በጣም ተመችቶ እናያለን እኮ ምንም የክርስቲያን ኑሮ እኳ አይደለም ምንኖረው። የክርስቲያን ኑሮ እኳ አይደለም የምንኖረው። ከዓለም ኑሮ በምንም አልተለየን። ከዛ ተኝተው ሲያገኛቸው ምን አለ መሰላችሁ እንዲሁ ከእኔ ጋር አዲስ ሰዓት እንኳን ልትተጉ አልቻላችሁ። ምን አላችሁ? አንድ ሰዓት አንድ ሰዓት አብሮ የከረሙት አብሮ መጨነቅ ሲገባቸው አብሮ ማዘን ሲገባቸው አብሮ መቆራጠት ሲገባቸው አንድ ሰዓት። ከዛ ምን አላቸው? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ተዘጋጅታለች ስጋ ግን ደካማ ነዋል። ከዛ ደግሞ ሁለተኛ ሄደና ጸለየ። ይንቆራተታል እኮ ምጥ እንዳያሳት ሴት ይንቆራተታል እኮ ሰዓቱ ደርሶ የኔ ጌታ ብቻውን እኮ አይዞ ሚል የለ፣ በርታ ሚል የለ፣ እኔ ያለው ልሚል የለ፣ አግዛለው ሚለው የለ። አባቴ እጅ ጽዋ ሳልጠጣ ታልፍ ዘንድ የማይቻል እንደሆነ ፈቃድ ትሁን አለ። በቃ እሱ የሚነጋገረው ከአባቱ ጋር ብቻ ነው። ለምን የሚያልፍበትን መንገድ አንድ ሰው አልተረዳው ሊሆን ያለውን የሚያግዘው አንድ ሰው አጠገቡ የለም። ጌታ ኢየሱስ ክርስቶስ ብቻውን የሞተው ብቻውን የተሰቀለው የእሱን ክብር የእሱን መስዋዕትነት፣ የእሱን የታረደበትን ለማንም ክብሩን አሰጥም አሰጥም ጌታዬ ከዛ በኋላ ደግሞ መጥቶ እንደገና መጥቶ አያቸው አይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው ይላል ሶስት ጊዜ እንዴት አይነት ነገር ነው እናንተ ሶስት ጊዜ ተመላለሰ እንቅልፍ ተኝተዋል ደግሞም ትቷቸው ሄደ ሶስተኛም ያንኑ ቃል ደግሞ ጸለየ ከዛ ወዲያ ይላ ከዛ ወዲያ ይላ ቁጥር 45 ወደ ደቀ መዛሙርቱ መጥቶ እንደዚህ አላቸው። በቃ ሶስት ጊዜ ተመላለሰ፣ እነሱ ተኝተዋል። ከዛ ምን አላቸው ብትሉኝ እንግዲህ ተኙ፣ እንግዲህ ተኙ፣ ረፉም፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅ በኃጢአተኞች እጅ አልፎ ይሰጣል አላቸው። አብረው ማንም አልተጋም። በቃ ተኙ አለ። እነሱን አስተኝቶ እሱ ወደ ሞት እነሱን ተኙ ረፉ ብሎ እሱ ወደ መታረድ እነሱን ወደ ክብር አስቀምጦ እሱ ወደ ውርደት የውርደት ሞት እኮ ነው የሞተው ኢየሱስ ክርስቶስ አዋርደውት ነው የሞተው ቀልደውበት ነው የሞተው አሰቃይተውት ነው የሞተው ለእኔና ለእናንተ ነው የሞተው ገዛ በቁጥር አርባ ስድስት ላይ ተነሱ እንሂድ እነሆ አሳልፎ የሚሰጠኝ ቀርቦአል አለ ወገኖቼ ይህንን ውለታውን በምንድነው የምከፍለው ይህንን ጌታ እንዴት ነው የምናከብረው? እንዴት ነው የምንገዛለት? እንዴት ነው ማንከተለው? እንዴት ነው ከዚህ በላይ ምን አለ? ተጨነቀ። በቃ ተኛዋልና ሄደ። ጊዜው ደረሰ፣ ተላልፎ ተሰጠ። መስቀሉን ብቻውን ተሸከመ፣ ተሸከመ። የሚያረጉትን ሁሉ ያረጉት፣ ጨከኑበት። እኔ የምለው እናንተ ደቀ መዛሙርቱ ወንዶች ናቸው፣ መምህር ሲሉ የነበሩ ናቸው። አብረው በልተዋል፣ ሲፈውሳቸው፣ ሲፈውሱ ሁሉን ነገር አይተዋል። አንድ ሰው ኧረ ተውት አይልም አንድ ሰው የሆነ ነገር አይከራከርም። እባካችሁ ተቡት አይልም። ቆጣ አይልም። አይልም ወይ አይከራከርለትም ወይ ነው እኔ አልቀበል ነገር ደካ መዛሙርቱ ጭራሽ ሸሽተው ተደብቀዋል። በእያጥቃጥቁ ጌታ ብቻውን ነው የሞተው። የላዳተር ርዳት ነው የሞተው፣ አጠገቡ ማንም አልነበረም። እኔም ያስለቀሰኝ እንደዚህ ሆነልን ጌታ እኔና እናንተን እሱ ተዋርዶ ያከበረን ጌታ እሱ ሞቶ ለኔና ላት ህይወት የሰጠን ጌታ ከጨለማ አውጥቶ ወደ ብርሃን ያመጣን ጌታ እንዴት ነው እንዴት ነው ማንወደው እንዴት ነው ማንታዘዘው እንዴት ነው ማንከተለው ሌላ ምን አለን ወገኖቼ ለሕይወታችን እኮ ጣም የሰጠው ኢየሱስ ነው። ሕይወታችን ዋጋ ይል እኮ ጣም የሰጠው ኢየሱስ ነው። የመኖራችን ትርጉም እኮ ኢየሱስ ነው። የኔ ጌታ ለአባቱ ታዘዘ እስከ መጨረሻው። እዛ እንኳን ከተሰቀለ በኋላ ራሱ አስቡት፣ እንግዲህ አሰቃቀሉን ምኑን አስቡት። በእኔና በእናንተ አእምሮ የሚገለጽ አይደለም። ከዛ በኋላ ደግሞ ቆምጣጤ እያመጡ ደግሞ ተጠማው ሲል ደግሞ ጐምታት ያብጥቶ እንደዛ አርገውት እንኳን የሚሰሩትን አያውቁምና ይቅር በላቸውና ነው። ዛሬ በሳር በቅጠሉ ወንድምና ወንድም እየተበላላ እኔና እናንተ ልንተላለቅ ነው የኢትዮጵያ ሕዝብ። አሁን ደግሞ ፋሲካን እንደሚያከብር ሰው፣ እንደ ጾመ ሰው፣ ወንድሙን እንደሚወድ ሰው፣ አሁን ደግሞ አስራሽ ምቹ ይቀጥላል። እኔ እንዴት እንዳልገባኝ አላውቅም። አረ ክርስቶስ ፍቅር ይለያል፣ እናተ ረ አደራረጉ ይለያል፣ ረ አሰራሩ ይለያል፣ ረ ነው ምላችሁ። ከምረቱ የተነሳ ከፍቅሩ የተነሳ እኔና እናንተ የቁጣ ልጆች ነበር። በኃጢአታችን የተነሳ ከክብራችን ወርደን ነበር። ዛሬ በክርስቶስ ኢየሱስ የተነሳ ቤዛ ሆኖልን መስዋዕት ሆኖልን መድኃኒት ሆኖልን ታርዶልን እኔና እናንተ የልጅነት ስልጣን አገኘን፣ ተከበርን፣ ሰው ሆንን። ታሪካችን ተቀየረ፣ ስማችን ተቀየረ። ኢየሱስ ያድናል። ይሄ ሊገባን ይገባል። ይህንን ፍቅር ያልቀመሰ ሰው ይህንን ፍቅር ነው። ሌሎችም ፍቅር እንዲይዛቸው ምን ሰብከው? ኢየሱስን ነው። ምን ሰብከው? የተሰቀለውን ነው። እኛ ራሳችንን ልንሰብከው አንችልም። ኢየሱስ ይነገርለት፣ ኢየሱስ ይነገርለት። ብዙ ተአምራት አርጓል እሱ ነው። እሱ ይታይልን ወገኖቼ፣ መታያዩ እሱ ነው። ዝርግፍ ጌት እሱ ነው። መከበሪያ እሱ ነው። ሞገሱ እሱ ነው። ውበታችን ኢየሱስ ክርስቶስ ብቻ ነው። በምንም የማትተካው ሰው እኮ ናተ። ዛሬ ወዶ ይጠላ ናተ። ሰው እኮ ትላትና ግብቶ ዛሬ ይገላል እኮ። ስንት ነገር አለ። ሰምተናል እኮ፣ ጠግበናል እኮ። አስተማማኝ ፍቅር የክርስቶስ ኢየሱስ ነው። ከልጅነት እስከ እውቀት የወደደን ሃሌሉያ፣ ሃሌሉያ፣ ሃሌሉያ። በክብር ክብር በክብር ላይ ክብር የሚሰጠን ኢየሱስ ክርስቶስ ብቻ ነው። ኑ ወደዚህ ወደ ኢየሱስ ክርስቶስ ኑ። ከሰው ላይ ዓይናችሁን አንሱ። እናንተ በክርስቶስ ኢየሱስ ያላመናችሁ ክርስቶስ ኢየሱስን እንደ ግል አዳኛችሁ ያልተቀበላችሁ ሰው አትዩ፣ እኛን አትዩ። ኢየሱስን ብቻ አዩት። ኢየሱስ ደግ ነው። ኢየሱስ መልካም ነው። ኢየሱስ እኛን አትዩ፣ ባካችሁ እኛን አትዩ። እኛንን ያሰደብነው እኛ ናችሁ ብቻ። ወደ ጌታኑ ወደዚህ ጌታኑ ያሳርፋችኋል። ወደዚህ ጌታኑ የዘላለም ሕይወት ታገኛላችሁ። እውነትም መንገድ ሕይወትም ወደሆነው ወደ ጌታኑ በዚህ ሳምንት የኔ የሆነው ተንቆራጦ ተንቆራጦ አልቀረለትም። ደግሞ በዳርና በዳር የተሰቀሉት ወንበዴዎች አንደኛው ይሰድበው ነበር፣ ይንቀው ነበር። ዝም አለ። መልሶ እኮ አይሳደብም የእኔ ጌታ። ይህንን ያስተማረን ጨዋነቱ ይህንን ያስተማረን ትትን ነው ይህንን ያስተማረን የዋነት። መልሶ አልተሳደበም። አንደኛው ጸደቀ። አንደኛው ይሰድበው ነበረ፣ አንደኛው ግን አስበኝ ሲለው ከእኔ ጋር ገነት ትሆናለህ አለው። ኢየሱስ ያድናል። እግዚአብሔር አስገድድም፣ ግን በፍቅር ይጠራል፣ በፍቅር ይጠራል። ኢየሱስ ክርስቶስ ያሳርፋል። ወገኖቼ ይህ የዚህ ሳምንት መልእክቴ ነው እኔ ስለ ኢየሱስ ብቻ ይወራ፣ ስለ ኢየሱስ ብቻ ይነገር። ኢየሱስ ለዘላለም አዳኝ ነው። አሁንም የታረደው በግ ሞቶ አልቀረም። በሶስተኛው ቀን ሞትን ድለስ ድል ነስቶ ተነስቷል። መቃብሩ ባዶ ነው። ሃሌሉያ አሳይቷል፣ ተነስቶ አሳይቷል። ሕያው ነው የእኛ ጌታ። አሁን ደግሞ በአባቱ ቀኛ አለ፣ ስለ እኛ ይማልዳል። ጠበቃችን ነው፣ ጌታችን ነው። አሁንም ደግሞ ትኩስ ነው። ለዘላለም ኢየሱስ ክርስቶስ ያድናል። ክብር ለእግዚአብሔር ይሁን። በእውነት በዚህ መንፈስ ነው ያለው። ቴን ሳምንት እግዚአብሔር የተባረከ ይሁን። ሁላችሁንም ወዳቸዋለሁ በእውነት። ብዙ ሰዓት ቢኖረኝ ብዙ ባልኳችሁ ነበር። ግን በቃ ጌታን አክብሩት፣ ጌታን ውደዱት። የተደረገላችሁ እናንተ፣ መዳንን ያያችሁ፣ ፍቅሩን የቀመሳችሁ ከጌታ ጋር ሁኑ። ለብዙዎች ንገሩ፣ የኢየሱስን ማንነት ንገሩ። እኛን አትዩ፣ ፕሊዝ ፕሊዝ። ጌታ ይመጣል። ኢየሱስ ይመጣል ኢየሱስ ይመጣል። ክብር ለእግዚአብሔር ይሁን። ተባረኩልኝ። ሻሎም ሻሎም። መልእክቴን ጨርሻለሁ። መልካም የፋሲካ በዓል ይሁንላችሁ። እግዚአብሔር ይባርካችሁ። ተባረኩ። ሻሎም ሻሎም።